ከሰምንተ ስምንት ኦኬ። ከዛን ደግሞ ያው እኔ ደግሞ ካገባሁት ያው በሁለት በአንድ አመታችን አንድ ቤት ገዛ። እንዴት ተዋወቃችሁ መጀመሪያ? ማሪ አረፈ በቤተሰብ ነው በቤተሰብ እሺ። በቤተሰብ በስንት አመተ ምህረት ተጋባችሁ በ ጁላይ በፈረንጅ ነው። በሀበሻ በፈረንጅ ጁላይ ላይ ተጋባችሁ። የት ነበራችሁ ስትጋባ ሁለታችሁም? ሳውዲ። ሁለታችሁም? ሳውዲ። እሺ ሳውዲ። ስንት አመት አብራችሁ አንድ ቤት ኖራችሁ? ያው እኔ በ2022 በመጨረሻ ላይ ማለት ነው 2021 ኦክቶበር ላይ መጨረሻው ላይ መጨረሻው ተያዝኩኝ ማለት አሰብ በጣም ብነ መሰራው ታዲያ እንዴት አንድ ቤት ትኖራላችሁ? በሳምንት ኢጃዛ እየመጣሽ እየተገናኛችሁ አይደለም? በወር በወር በወር በወር አንድ ኢጃዛ እየመጣ እሱስ ምን ይሰራ ነበር? እሱ ምግብ ቤት ማለት ሐበሻ ምግብ ቤት አይደለም? ያው አረቦች። ኦኬ አስተናጋጅ ነው አይደለም? ይሁን ሁሉም ምንም ይሰራው፣ ብቻ መኪናም አለው እንትንም ሎኬሽን ምናምን ይሰራው። ሎኬሽን ማለት ሽዋር ውእሺ እሱ ምሽዋር ይሰራል፣ መኪና አለው። እሺ ታዲያ ቤት ውስጥ እሱ ብቻ ነበር የሚኖረው? አንቺ በወር አንዴ ነበር እራፍት የምትመጪው? ያጣሁን ጊዜ ግን ብዙ አላጣም እና በሁለት ሺህ ሦስት መቶ ድርሃም ሪያል ነበር ስራ ፈተሽ አታቂ አራት አመት ሙሉ ያለው ፈትቻለሁ። ውሸት አልሆነም ፈትቻለሁ። ብፈታም ለሳምንት እንደዛው ነበር፣ ወይ ሳምንት ወይ ሶስት ቀን እንደዛ እሄዳለሁ። ብቻ ጠዋት ነበር ፈታው ከተባለ አንድ ሳምንት ነበር። ስራም ፈታው ከተባለ አንድ ሳምንት ነበር። ስራ መሰታው በአራት አመት ውስጥ። እሺ ከዛ ምን ሆነ? 2021 መጨረሻ አንቺ ታያሽ፣ መጨረሻው ላይ። አራት አመቱን አራት አመቱን ሙሉ በሰላም አብራችሁ እየኖራችሁ ነበር፣ አንቺ እየሰራሽ፣ በወር አንዴ ረፍት ስትመጪ እየተገናኛችሁ፣ እሱ ምሽዋር እየሰራ ቤት ውስጥ እየኖረ በሰላም አራት አመት ኖራችሁ፣ ልጅ አልተፈጠረም? እንዴ፣ መቼም ያው ታውቂያለሽ፣ እንትን ያው እንደማይፈጠርም አድርገናል። ያው መከላከያ ትጠቀሚ ነበር አዎ። ኦኬ ጥሩ። ወደስ እሺ፣ እሺ። ስለዚህ አራት አመት ኖራችሁ አብራችሁ አንድ ቤት ልጅ እንዳይፈጠር መከላከያ ትጠቀሚ ነበር። አንቺ ስራ ትሰሪ ነበር በ2300 ሪያል ደሞዝ፣ እንዲሁም ስራ ፈታሽ ከተባለ አንድ ሳምንት ነበር ምትፈች ጠዋል። ተሰሪ ነበር ጎበዝ ነበርሽ፣ ማሻላ ስለዚህ ሁለት ሺህ ሀያ አንድ ላይ ተያዝሽ? ለሁለት ሺህ ሀያ ሁለት በይው። ሁለት ሺህ ሀያ ሁለት ላይ ተያዝሽ? አዎ በይው። አዎ። ለምን መጨረሻው ምንድን ነው የመጨረሻው? አስራ ሶስት ቀን የመጨረሻ ወር ሁለት ሺህ ሀያ አንድ ሊያልቅ አስራ ሶስት ቀን ብቻ ሲቀረው ነው የተያዝሽ? አዎ፣ እንደዚያ አዎ።

ብቻ እሺ 27 ቀን ብቻ ቆይተሽ ኢትዮጵያ ገባሽ። ከዛም የታረፍሽ ቤተሰቦችሽ ጋር የሱ ቤተሰቦች ጋር ቤተሰቦቼ ጋ ይረፊ አለኝ። የሱ ቤተሰቦች ጋር እሺ፣ ከዛ ተቀመጭ አለኝ። ከዛም ደግሞ እዛ ከገባው በኋላ ስደውልለትም በትክክል ያነሳልኝ። ከዛም ደግሞ እሱን በቀብርም ላከልኝ ስለው አይልክልኝም። ብቻ እቃዬ ሙሉ በሙሉ ላከልኝ 5000 የኢትዮጵያን አምስት ሺ አራት ሺ ብር ላከልኝ ማለት ነው። እንደዛ እያረገ በወንድሙም እየሰጣውኝ ምን ቢያንስ ሰባት ወር ከራሳቸው ተቀመጥኩኝ። ሰባት ወር ግን ብቀመጥም እሱ ደግሞ ልክ በአራት ወሬ በቃ አደውብኝ። እኔ ደግሞ ሌላ ህይወት ሊጀምር ነው፣ አንቺ ሌላ ህይወት መጀመር ትችያለሽ፣ የፈለሽው ደግሞ በሽማግሌ ጠይቂ ያለኝ ለ አንቺ የራስሽን ህይወት ማን በሄድሽ በአራት ወር በቃ፣ ከአንቺ ጋር አይፈልግም ሌላ ህይወት ጀምር ያለው አለሽ። ልጀምር ነው እሺ። እዛን ደግሞ እንትን አርጊ፣ በቃ የራስሽን ህይወት ምሪ። እኔም የራሴን ህይወት እመራለሁ። ከዚህ በኋላ ብር ምናምን ብለሽ አትጠይቂ። እንደውም ቤተሰቦችሽ ጋር መሄድ ቤተሰቦችሽ ጋር መሄድ ትችያለሽ። ከዚህ በኋላ ያለሽን በሽናን ሁሉ ጠይቂያለሽ። እሺ ታዲያ እሱ ይሄንን ያለሽ በሄድሽ በአራት ወር ሽኮን አንቺ ሂጂ ብሎሽ ሌላ ጭማሪ ሶስት ወር ምን ልትሆኚ ተቀመጥሽ? የእሱ ቤተሰቦች ቤት ኦኬ። እሱን እንደዛ ሌላው፣ እኔ ደግሞ ሙሉ በሙሉ ለመጀመሪያ የሰራሁበት ቤተሰቦቼ ያን ያህል አልነበሩም። እና እኔ እና እሱ እንለወጣለን በማለት ነበር። ቤተሰቦቼ ደግሞ ያው ለኖራቸው ነው የሚኖሩት እንጂ ትርፍ የላቸውም። እኔ ደግሞ ምንም ብር የለኝም በእጄ ከዛን ታቅያለሽ ሀገር ቤት ሽማግሌም ስትሊኪ ምንም ብር ስለሌለኝ እንደገናም ደግሞ ለራሴ ለመውጫ ራሱ ቤተሰቦቼ ጋር ራሱ ለመሄድ ወላሂ ለዚህም የለኝም። እና ብቻ ከዛን እኔ ደግሞ ግዴታ መሰደድ አለብኝ። ቤተሰቦቼማ እንደዚህ ላሰቃያቸውን ብዬ ተመልሼ መጣውን መጠየቅም ካለብኝ አላህ ሊሰጠኝ ድረስ ሱብረርጌ ሊስራ አልኩኝ። ከዛ ወላሂ ብዙ ነገር በመሀል አሳልፌ በቃ በደላላው ደላላው ራሷ በቀሷ በሷ ተበድሬ ወደዚህ መጣው ማለት ነው። ደላላው ታሪክ ነገር ያለ እሺ፣ ሀያ ሺ ብር ያኔ ሀያ ሺ ብር ነበር፣ ሀያ ሺ ብር ከፈለችን። ሌላው ደግሞ ጓደኞቼ ከፍሎልኝ መጣው። እኔ ብዙ ታመንኩ እዚህ ራሱ ጋይ ሳዲቅ አንድ የተደውሎበት ሳዲቅ ሞባይል ሾፒንግ ቶሎ አርጉልኝ ፕሊስ ስመጣ ደግሞ ደወልኩለት ስደውልለት ያኔ ደግሞ ፈትቼሻለው ብሎኛ ማለት ነው ፈትቼሻለው ከዚህ በኋላ ከሽማግሌ ጠይቂ አለኝ ቤተሰቦቼ ደግሞ ሄዱ ከአንድ ሁለትም ሄዱ እሱ ይምጣ እሱ ይምጣ እሷ ትምጣ አሉ ከዛን እሱን ስጠይቀው ደጋግሜ ስጠይቀው እሄዳለሁ እንደገናም ደግሞ ፈታሃኛል ስለው ሽምጥጥ አድርጎ አልፈታውሹም አለኝ እኔ ደግሞ እንዴት ነው ብዙ ወላሂ ለእዚህም ብዙ ነገር ነው ያሳለፍኩት እዚህ ከመጣሁ። አንቺ ኦሬዲ ከሳውዲ በገባሽ በአራት ወሩ በቃ ነው ይላ ህይወት ልጀምር ነው አልፈልግሽም ማለት ሲልሽ፣ አንቺ በቃ ወደ ስደት መምጣት አለብኝ ብለሽ ወደ ቤት ወደ ዱባይ መጣ። ኦኬ ኢትዮጵያ ውስጥ ስንት ጊዜ ቆይተሽ ኢትዮጵያ ሁለት ሺህ አልኮሊክ በዛ ራሱ ሁለት ሺህ ሀያ ሁለት አ ስምሽ ማን ነው? እኔ ወሲላ ወሲላ። ተረጋግሽማ ወይ የሱ ቤተሰቦች ቤት ሰባት ወር ቆየሻለ? የእሱ ቤተሰቦች ቤት ሰባት ወር ቆየሻለ? ከዛ ከሰባት ወር በኋላ ወደሽ ወደ ዱባይ አሀ ቤተሰቦች ቤት ጭራሽ አለችም ቀጥታ ሰባት ወር እሱ ቤተሰቦች ቤት ተቀምጠሽ ዱባይ ነው የመጣሽው አላስጨንቃቸውም አልነግራቸውም ለምን ተቀማጭ ብር ማስቀመጥ የነበረብኝ እኔ ነበርኩኝ ብዬ እነሱን ደግሞ ማስቸገር በፍጹም አልፈለግኩም በምን በኩል ጠየቅሽ እኔ ደወልኩለት ትደውልለት ደግሞ ምን ይለኛ መሰለሽ እንደገና አድርጎ ደግሞ አልፈታሁሽም አለኝ። እኔ ደግሞ ወላሂ ታሚሜ ግሬን ታሚሜ ያለውን እንደገና ጉሮሬን በጭንቀት ነው የሆነ ብሎ ብዙ ሆኛለሁ ማለት ነው። እዚህ ጓደኛ አልጓደኛ እራሱ ዱባይ ስለሄድሽ ኢትዮጵያ እያለሽ ትችሽ አለው። አልፈልግሽም መጨረሽ ነገር ካለ በሽማግሌ ጨርሺ፣ እኔ ሌላ ህይወት ልጀምር ነው። አልፈልግሽም አለሽ? ፕሮሰስ አድርገሽ ዱባይ ከመጣሽ በኋላ በዱባይ ቁጥር ስታወሪው አልፈታሁሽም አለሽ? አዎ፣ አይዞሽ። እሺ ከዛ በቃ እኔ ደግሞ አሁን እሺ፣ ምን ምንድነው የምትፈልገው ምናምን ስለው፣ በቃ አልፈታሁሽም ፈትቼሻለሁ ካልሽም በቤተሰብ ጠይቂ። አሁንም ማለት ነው እራሱ የሚነስበው እንደሆነ ገብቶሻል። አ በራስሽ ጠይቂ። ቤተሰቦች ሄዶ ደግሞ የለ እነሱ የሉም ብሎ ነግሯዋል ማለት ነው። እኔ ደግሞ ባሌ ነው ካለ በራስሽ ጠይቂ ማለት ማለት ነው። በራስሽ ጠይቂ ማለት በራስሽ ፍቺ ጠይቅኝ ነው። አልገባኝም። በራስሽ አዎ፣ በራስሽ ፍቺ ጠይቂኝ። አልፈታሁሽም እኮ መጀመሪያ እኮ እሱ ፈትቺሻለሁ የሚል ቃል ያለው አልፈልግሽም ብቻ ነው። አረ አልፈልግሽም ፈትቼሻለሁ ብሎኛል። እዚህ እራሱ ሆኜስ እኔ እንደዚህ ህይወቱን እንደጀመረ ሳቅ። ከዛን ደግሞ ደወል ስለው አልዋሽም ሌላ ህይወት መጀመሩን በምንድን ነው ያወቅሽው? አግብቷል፣ አግብቷል እንደውም ወልዷል። ከማባት ከመውለዱም በፊት ሌላ ህይወት መጀመሩን በምንድን ነው ያወቅሽው? ለጥያቄን በጭሩ መግችልም በምንድን ነው ያወቅሽው? ሰው ነግሮሽ ነው? በምንድን ነው ያወቅሽው? አዎ ሰውም ነግሮኛል። ያኔ ራሱ ነው ነው ያኔ ራሱ ነው ራሱ ኢትዮጵያ እያለሽ ወይስ ዱባይ በቀላል ወይ ዱባይ እያለ ስለዚህ በመጨረሻው በቤተሰብ ጠይ በራስሽ ፍቺ ጠይቂ ሲልሽ አንቺ ምን አረግሽ? ዝም አልኩት። ለምን እኔን ፈትችሻለው ሊለኝ እኔን ያው ውስጤን እኔ እንትን ልል ነው፣ ገብቶሻል። እኔን ያን የኔን ሀቅ እንዲወስድብኝ ፈልጎ ነው። ለትቢቱ ነው። ሀገር ግባ እሺ፣ እንደዚህ ታክ ሀገር ግባ። ሀገርም ደግሞ እገባለው እያለኝ ኖሮ ማለት ነው። ከዛ ምን ቢያረግ ጥሩ ነው መሰለሽ? አሁን ጊዜው አሞኛል ልገባ ነው ስለው ከዛ አልገበም አለኝ እንደገና ጠብቃለው አለኝ ማለት ነው። ከዛ እንዴት ነው እንደዚህ የሚሆነው? አሁን አንቺ ዱባይ ከመጣች ስንት ጊዜ ሆነሽ? አሁን አሁን ዴሴምበር ነው መጥቻ ላላልኩ ያው መጨረሻ ዋር ነው ይሄ የዚህ ሀገሩ ሲመጣ ሶስት አመት ሞላኝ። ከዛም አሞኛል ወደ ዴሴምበር ከሆነ አንድ ወር ከምናምን ነው የቀረው። አሁን ኦሬዲ ኦክቶበር ነው ዛሬ ኦክቶበር ሀያ አንድ ነው። ዘጠኝ ቀን የቀረው ኦክቶበር፣ ከዛ ኔቬምበር አንድ ወር ነው። ስለዚህ አንዱ ስለ ቀምተመጣ ሶስት አመት ብለን እንይዘዋለን። ሶስት አመት ሙሉ በትክክል እየለመንሽ ነው? እየለመንኩት ወላሂ ሁሌ ነው። እሱ ተሳስነው ያለሽ ብር በትክክል በትክክል፣ አስራ ስምንት ሺህ ብር የሰዑዲ ሪያል አለኝ፣ ሰውም ማስረጃም አለኝ። እየሰራሽ በገንዘቡን የሰጠሽው ነው? አዎ። ለምን ነበር እየሰራሽ የምትሰጪው ለእሱ? በእቁብ ገንዘብ ነበር። አጋጣሚ ሆኖ እኔ ሲሄድ ልክ እኔ እንደገባው እስር ቤት እንደገባው ሀገር የምገባው ቀን ራሱ ወጣ። ያው እቁቡ ያው እቁቡ ወጣ። እሺ እቁቡ ደረሰሽ። እሺ አዎ። እንደገናም ደግሞ ሀገር ቤቱም የሰጣሁት መቶ ሺህ ብር አለ። እንደገናም ደግሞ ሁለት ቤት አለ ማለት ነው። የሳውዲው 18000 ሪያል እቁብ ነው አለች። ታይም ኢትዮጵያ መቶ ሺህ ስለምን ነበር የሰጠሽው? ሀገር ገብቶ ለቤ ቤት ሊሰራ። እሺ ሁለቱ ቤቶች ውስጥ ማነው የሰራቸው? በሱ ጨምሮ ነው። በሱ ጨምሮ ነው የገጸው ሁለቱንም ቤት ማለት ነው። አዎ። እሺ። ታዲያ ይህንን እኮ መፍታት የሚችለው ፍርድ ቤት ነው። የሄደሽ በፍርድ ቤት ስትፋች መንግስት እኮ ነው የሚያካፍልሽ። እንዴት ኢትዮጵያ ገብተሽ

እሱ በህይወቱ ብር ሰጥቶሽ ያውቃል? አንቺ ትኬት ትላክልኝ። የምትሄጂው ዱባይ ነው ያለሽው፣ እየሰራሽ ነው፣ ሶስት ዓመትሽ ነው። ዱባይም ሆነሽ ትልክለታለሽ፣ እንዲ ወደ ሳውዲ ብር እልክለትም። ያኔ እኔ ስላመመኝ የዱባይ የሶስት ዓመት መሬት ገዝቼበታለሁ፣ መሬት ገዝቼበታለሁ። ታዲያ ከሱ ጋር የእሱ ሚስት ሆነሽ እኮ የምታፈሪው ሀብት ሁሉ ስትፋች አብሮ እንደሚካፈላት ታውቂ ሶስት ዓመት ሙሉ አንቺ ተለያይታችሁ

እሺ እኔ ምንም አላገኝም ማለት ነው። አንቺ አሁን የሶስት ዓመት ኛው ስለ ሶስት ዓመት ደሞዝሽ እናውራ። ከሱ ጋር ከሳውዲ ተይዘሽ ገባሽ። አራት ዓመት ሙሉ አብረሽው ስትኖሪ ነበር። አራት ዓመት ሙሉ እየሰራሽ ደሞዝሽን ስትሰጪው ነበር። ዊች እዝ ሮንግ። ሴቶች እናንተ የወንድ ቦታ ካልያዝን አባወራ ካልሆንን ሰርተን እኛ ቤቱን ካልመራ ነው አላችሁ። እናንተ እየሰራችሁ ደሞዛችሁ ለወንድ ትሰጣላችሁ፣ ለባል ትሰጣላችሁ። እንዳይቀየማችሁ ባል እንዳይተዋችሁ በገንዘባችሁ ታሽቃብጣላችሁ ለባል ከዛ ልክ ደግሞ ለሳውዲ ትዳር ከዛ ተይዘሽ እስር ቤት ስገቢ ወደ ኢትዮጵያ ስትመጪ እሱ ላይች ላይ ሌላ ግብቶ አንቺን አልፈልግሽም ሌላ ሕይወት ጀምሬያለሁ ቻው አለሽ። አፉን አውጥቶ ቻው ሲለሽ አንቺ ዱባይ መጣሽ፣ ዱባይ መጣሽ በስልክ ትለምኛለሽ። እዛ እያለው ስሰጥት የነበረውን ደሞዜን እቁቤን፣ ገለመሌን አምጣት ይዋለሽ፣ እሱ ያላግጥብሻል። ሶስት ዓመት ሙሉ አሁን አንቺ በሱ ስር እስከሆንሽ ድረስ ፍቺ ሳትፈጽሚ ከኢትዮጵያ በመምጣትሽ አሁን ሶስት ዓመት ዱባይ ሰርተሽ የዛሹ መሬት ምን ምን አሁን ከሳውዲ እሱ ገብቶ አንቺ ከዱባይ ገብቶ ፍቺ ስትፈጽሙ ይካፈልሻል። እኔ እሱ እኮ አላህን ካልፈራ እኮ ሁሉንም መውሰድ ይችላል። እኔ ማለት ነው ግን ፈራም ነገር ነው መስራት የማልፈለገው ይ እሱ እኮ አሁን እኮ መካት አላህን ቢፈራ አንቺን አስቀምጦ እናቱ ቤት አስቀምጦሽ አምስት ሳይልክልሽ

ያረቸው መጥቶ ለመነጋገር አሁን ፍቃደኛ ከሆነ እጠራዋለሁ፣ ካየውና አሁን ፍቃደኛ ከልሆነ ፍቃደኛ ካልሆነማ ማለት ፍርድ ቤት ትሄጃለሻ። ሌላ ምን እናደርጋለን? ፍቃደኛ ካልሆነ ምን ላድርግልሽ? አንቺ ይሄን አድርጊልኝ በይኝና አደርግልሻለሁ። ምን ላድርግልሽ? መጨረሻ ካልመለሰ ዋትሳፕ ቮይዝ ካልመለሰ ስደውል ካላነሳ ይሄን አድርጊልኝ በይኝ። ምን ላድርግልሽ ምን ታምጭሩት ነው እንድታደርጉልኝ ነው መጣሁት። እንደው እንደዚህ ታምኝ አንቺ። የሰው ልጅ እኮ በሽታውን ሲናገር ነው መድኃኒቱ የሚሰጠው አይደል? ምን ላ ለምሳሌ አሁን እኔ አድርጊልኝ የምትይኝን አደርግልሻለሁ። ንገሪኝ። ቁጥሩን እቀበልሻለሁ። በዋትስአፕ እጠይቀዋለሁ፣ በቴክና መጥቶ እንዲያናግረን። ኦኬ ዋትስአፕ ካልመለሰ ስደውል ካላነሳ ብሎክ ካደረገኝ፣ ሁለተኛው ፕላን ቢ ምን ይሁንልሽ? ፕላን ኤ ይህን ያረጋለሁ እንደዚህ አላደርገኝ እኔን ሲጀመር፣ ማለት ነው በሰው ነው የሰጠሁት ሰው ነው የተቀበለ። አለቅሺ ማውራት እንችላለን፣ ሳታለቅሺ ምንም የሚያስለቅስ ነገር የለም። ሙሉ ጤነኛ ነሽ፣ ወጣት ነሽ፣ ሙሉ አካላለሽ። ብርሽም ባልሽ ነው የበላው። ባልሽ ደግሞ ወሲላ፣ እየተደማመጥን። ሚዲያ ላይ ስትወጡ የምታለቅሱትን ነገር እኔ አውቃለሁ። እየተደማመጥን፣ እሺ ባልሽ ነው። ሽጉድ ደቅኖብሽ አይደለም። ወደሽ ፈቅደሽ ነው እንካ ብለሽ የሰጠሽው። ለምን ሌላ ሁለተኛ ሚስት እንዳያገባብሽ እንዳይተውሽ፣ ደስተኛ ሆኖ አብሮሽ እንዲኖር ፈልገሽ ነው ብር ስትሰጪ ነበረው። ስለዚህ ይህንን ብር አሁን ሲቀበል ኖሮ ብርሽን በልቶ እንደ ማስቲካ እኝኮ ጣዕምሽ ሲያልቅ ጥሎ ሌላ ሴት አገባ አልፈልግም አለ። እኔ እንዲያህት እጠይቅልሽ አለው ጠይቄልሽ ካልመጣ ወይ ስልክ ካላነሳ ወይ ብሎክ ካደረገኝ ፕላን ቢ ምን ላድርግልሽ? ቀጥሎ ምን ላድርግ ስልሽ አንቺ የምታርግ ምን አላውቅም። እንደው አንቺ መንትን ካለሽ ነው መላ ካለሽ ብዬ እኮ ላናግርልሽ ነው መላዬ ላናግርልሽ ነው። አናግሬ ካልመለሰ ዝም ካለ አይቶ ዝም ካለ፣ ወይም ደግሞ ብሎክ አደረገኝ ወይ ስደውል ካላነሳ የሚቀጥለው ስቴፕ ምን ላድርግልሽ ስልሽ መክሰስ ነው አልሽ አይደለ

ምንድን ማስረጃች ነው? ማስረጃሽ? ደረሰኛለሽ? ደረሰኛው ሰውየው እቁብ የጣልኩበት ሰው እንደዛ ሰው ያለው ይጋው የሆነው ነው ማለት ነው። አይደለም ወሲላ ሰጥተልሽ ለምን አናወራም? ደረ በደረሰኝ የሰጠሽው ወይስ በእጅ ነው? እቁብ ስንስጥን እኛ በሰው እጅ ነው የምንሰጠው። እሱ ነው ያሰጠው። ደግሞ ደሞ እኔ የገባሁት ታዲያ አንቺ የገባሽውን እቁብ ለምን አንቺ እሱን ትቀበላሽ? እኔ እኮ ተይዤ ነው ባህሌ ነው በመባል ነው አታይዤ ነው ስገባ። ባለ ወስዶታል፣ የእሷን ገንዘብ አሉ። ኦፍ ኮርስ ባል ባል ከሆነ ይወስዳሉ። እነሱም ባል ነው ብለው ይሰጡታል። እሺ፣ ግን አሁን የገዛሽው መሬት በማን ስም ነው? ዱባይ መጥተሽ ሰርተሽ የገዛሽው መሬት እሱ ነው ነው እሱ ነው። በእኔ ስም ሳይሆን በቤተሰብ አታስቡ። በቃ ቤተሰብ በቤተሰብ ስም ነው ብላለች። በቤተሰቦቿ ስም ነው በእሷ ስም አይደለም መሬቱ። ስለዚህ አይመለከተው። እሺ አሁን ሶፊን ያስገባ ሁሉሽ ቁጥርሽን እንድትስል እንድትልኪላት ነው የአንቺን ቁጥር በኢንቦክስ በመሴጅ ሶፊን ተጎንሽ ያለችውን ፎሎ ታረጊያት እና በመስ ቁጥሩን ስትልኪ እኔ በዋትሳፕ ሀቢባ ነኝ ስልሽ የእሱን ቁጥር ትልኪልኛለሽ እጠራዋለሁ።